የናሆም እናት እንግዲህ ሰርጉ ቶሎ ይደገስና ልጅ ይፈልጋለሁኝ ልጅ መውለድ አለባችሁ ብላ እያስጨነቀች ትገኛለች መራዊትን ማለት ነው ልጅ በጀ ተፈጠፋል እ ጉድ እኮ ነው ነገሩ ገና ሳይጋቡ ልጅ ትይ ነበረ ለማንኛውም እንግዲህ ሰርጉን ቶሎ ደግሽና ከዛ በኋላ ሰጪውም ነሺው ፈጣሪ ነው ሰርጉ ይደገሳል ማለት ነው አይቀርም ጽናትና ኪራም እንግዲህ ሰርጋቸው፣ የጽናት አባት ሰርጉን እደግሳለኝ በሀገሬ በዓል በወጉ እልም አድርጌ ድርሻ አለው ብለዋታል። ጽናት ደግሞ እንትን የለኝም እንትን እንትንን ለማን ማለት በእኛ አካባቢ እንትን ከሌለ ነውር ነው፣ ግዴታ እንትን መሆን አለ መኖር አለበት እያለች እንግዲህ ራሷን እያስጨነቀች ትገኛለች። እንትኑን የሰጠሽው ለኪራ ነው እንግዲህ እሱ ለሌላ ሰው ብትሰጪ ያስጨንቅሽ ነበረ፣ ግን ደግሞ የሰጠሽው ለሱ ስለሆነ ምንም ሊያስጨንቅሽ አይገባም ማለት ነው። ለሌላ ሰው ብትሰጪ ያው እንኳን አደለም ቤተሰብና የአካባቢውን ሰው ለምታገቢው ሰው ራሱ ተፈሪ ነበረ፣ ግን ያው እሱ ስለወሰደ የሚያስጨንቅሽ ነገር የለም ማለት ነው። አሰላሙ አለይኩም ወራህመቱላ ወበረካቱ ውድ እና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላ። መሩዬ እንግዲህ ትናንትና ለናሆሜ የማይሆን እንትን ተስፋ እየሰጠችው ትገኛለች ማለት ይህን ሰሞን ውስጤ እየፈራ ነው፣ አላቅም፣ ብቻ ውስጤ በጣም እየፈራ ነው። ሁለተኛ እንደዚህ አትበኝ እባክሽ፣ ያለ አንቺ መኖር አልችልም፣ እናም እሞታለሁ አትበኝ እያለ እንግዲህ በጣም ራሱን እያጨናነቀ ይገኛል። እኔ እኮ አንተ እንዳትጎዳ ብዬ ነው፣ ደግሞ ይሄን ነገር አምነህበት እኮ ነው የገባኸው እያለች እንግዲህ ራሷ በራሷ ተስፋ እያስቆርጠኝ ትገኛለች። ግን ደግሞ ፈጣሪ ነው ሁሉንም ነገር የሚያውቁ አደለ? እኛ እንጨነቃለን እንጂ ሁሉ ነገር የሚያስተካክለው እሱ ብቻ ነው። ስለዚህ ወደ ፈጣሪሽ እጅሽን ዘርግተሽ ለምኝ። እሱ ምንም የሚሳነው ነገር የለም። ራስሽን አታጨናንቂ መሩዬ፣ ማለት ነው። ሲቀጥል ደግሞ እንግዲህ ጽናት አባቷ ሰርግ ደግሳለሁ በአካባቢ በወጉ በማድረጉ እድርሻለሁ ሲላት ሰናትም ደግሞ እሺ ብላ እንግዲህ ተስማምታለች። ከኪራ ጋር እንደምትጋባም ሁሉንም ነግራዋለች ለአባቷ ማለት ነው። ግን ደግሞ ለኪራ ትናንትና እኔኮ ግን ድንግል አይደለው ግን ምንድነው አድርገው? በእኛ አካባቢ ደግሞ እሱ ከሌለ በጣም ነውር ነው አለች ማለት ነው። ምን ማለት ነው አለ እንደዚህ። አይ ታዲያ እኔ አላ አለ ኪራ ልጅ እንዳሳሪ አይደለም ችግር አለው አላ ተላላ የት ያውቃሉ እነሱ ልይ እነሱ በሚያውቁት ነገር ያውቃሉ፣ ብለዋል አይ፣ ለማንኛውም ወቅቱ ሲደርስ እናስብበታለን፣ አሁን እንተኛ አለና ተኛ ማለት ነው። የመመጨናነቅ ነው ጉድቆ ነው ለሌላ ሰው ብትሰጪ እሺ ማለት የት ታደርገሽ ነው ብለሽ በሳማ ሁሉ ትገረፊ ነበር። ግን ደግሞ እንግዲህ የወሰደው ራሱ ባለሽ ስለሆነ ችግር የለውም ማለት ነው። ቀድሞ ነበር እንጂ መጥኖ መደቆስ አይደለም የሚባለው። እንግዲህ አሁን ምን ማረጋለሁ። ለማንኛውም ሰርጋችሁን ደግሱትና ከዛ በኋላ የሚሆነው ይሆናል። ይደገሳል ብዬ አስባለሁ። ምክንያቱም ናሆሚም ለመራዊት ቀለበት ያስራል፣ ኪራም ደግሞ እንደዛው። በቃ ማለቂያው ደርሷል ይመስለኛል፣ ሳስበው ድራማቸው ና አልሙሄም ሰርጋችሁ፣ እንግዲህ ልማርጋችሁ ደግሱና ከዚያ በኋላ እኛም አለንላችሁ ማለት ነው። እና ጽናት ትናንትና በጣም አስጨንቆታል። ሰንዬ ደግሞ ፍቅርም ሆነ ትዳር፣ ምንም ስለ እንደዚህ አይነት ነገር እንድታወሩኝ አልፈልግም፣ እባካችሁ ተወኝ። ፍቅር ለእኛ ቤት ገዳይ ነው። ስለዚህ እኔ ፍቅርንም ሆነ ትዳር በህቴ አይቸዋለሁ። ለህቴ ያልበጃት ትዳር ለእኔም አይሆነኝም እያለች እንግዲህ ራሷን አሳምናለች ማለት ነው። ምክንያቱም እህቷ የምትወደውን ባል አሳጥቷታል። ፍቅር ማለት ይሄ ከሆነ እልም ብሎ ይቅር የህቷ ባል ማንም ሳይነካው ምንም ሳይሆን እራሱን አጥፍቶ ነው የተገኘው ማለት ነው። እንግዲህ በዛ ምክንያት ደግሞ የህቷ የባሏ ዘመዶች ጥምድ አድርገው ይዘዋት ጎዳና ላይ እስክትወድቅ ድረስ እና ብቻ ብዙ ነገር አድርገዋታል። በዛ በዛ ነው እንግዲህ ችልይ ልትማረር የቻለችው። ክብሮም ጠጋጠጋ እያለ ነው ቅዱስም ቀርቦ እንደ ጓደኛ አወራት ማለት በቃ እንደውም ለቅዱስ ሰላማዊ የሆነ አወራች ለሌሎቹ እንኳን ልትመልስም አልቻለችም። እንግዲህ አይዞሽ ሰኒዬ፣ ከቅዱስ ጋር ተጋቡ ወይ፣ ክብሮም ይቅርበትና። ኧረ ከክብሮም ጋር መጋባት ያለብሽ ከሰረት እያለ አንተ፣ ትናንትና ሲጮህባት እንዴት እንዳሳቀኝ ክብሮም ማለት ነው። ወርቀት በትር ያለው ማለት በጸባይ ቢስትለው በጮኸት ሲልባት አመጣች።